ዋሽንግተን ዲሲ፣ ኢትዮጵያዊው ከፖሊስ ጋር በተፈጠረ ግብግብ ህይወቱ አልፏል። በተቻለ መጠን ከፖሊስ ጋር አንድ ሰው ኢንካውንተር በሚያደርግበት ጊዜ የሚወሰደው መጀመሪያው እርምጃ አለመንቀሳቀስ። ምክንያት ከሰጠሻቸው የተኩሱብሽ። ስለዚህ ፖሊስ ሲያቆመው አንድ ሰው እጁን መሪ ላይ ማስቀል፣ እጃ ፍቃድና ሬጅስትሬሽን አምጣ ሲባል ኪሴ ውስጥ ነው ያለው ወይም ከኋላ ኪሴ ውስጥ ነው ያለው አውጥቼ ልስጥ ወይ? አዎ፣ ያኔ አውጥቶ መስጠ። አንድ ጥቁር ጎረምሳ ልጅ ያለው ምን ማወቅ አለበት? ቤተሰቦች ምንድን ነው መንገር ያለባቸው ለልጆቻቸው? አንደኛ ከፖሊስ ሮጦ ለማምለጥ አለመ፣ ሁለተኛ ፖሊስ ጋር አለመጨቃጭ። ፖሊስ ጋር መንገድ ላይ ያለ ኤንካውንተር በጭቅጭቅና ኃይል በማሳየት የሚያሸንፍ ሰው የለም። መጨረሻው ሁል ጊዜ መጥፎ ነው። ሰላም፣ እንደምንከርማቸዋል። አልኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል። ሰሞኑን በጣም አሳዛኝ ነገር በኮሚኒቲያችን እንደተፈጠረ ብዙዎቻችን የተመለከት ነው ዋሽንግተን ዲሲ ኢትዮጵያዊው ከፖሊስ ጋር በተፈጠረ ግብግብ ህይወቱ አልፏል። በጣም በተደጋጋሚ በአስራ ሶስት ጥይት ነው ሱራፌል መልካም አባት ነው የምለው ልጅ ሳልሆን አባት ነው፣ ለአገልጋያችን ነው። የዲሲ ነዋሪ ነው የ29 ዓመቱ ሱራፌል አካባቢው ላይ እጅግ በጣም ተወዳጅ፣ በቤተክርስቲያን የሚታወቅ ቤተሰቡን አክባሪ ጥሩ ልጅ ነው ብለው የሚያምኑ እንዲሁም ደግሞ ጉዳዩን በሶሻል ሚዲያም ተመልክተው እጅግ በጣም ሐዘንና ቁጣ የፈጠረባቸው የኢትዮጵያውያን እንዲሁም ኤርትራውያን ይህንን በመቃወም ሰልፍ አድርገዋል። የሟች ሱራፌል አባትም እኔ ልጄን አውቀዋለሁ፣ ልጄ ከሶስት ነጻ የሆነ ድራግ የማይጠቀም መጠጥ የማይጠጣ በቤተ ክርስቲያን ውስጥ የሚያገለግል ቤተሰቦቹን ዝቅ ብሎ የሚታዘዝ ነው። ለሁሉም በየቤተ ክርስቲያኑ አገልጋይ ነው። እኔ ራሴ ተሸውጄ ነበር። ለፍሬ አይክሬ ቪዲዮውን እስከማይደርስ ተሸውጄ ነበር። ራሽን ቪ ሰናሪሽ ነው ሆነት ሱራፌል መልካም ለሁሉ ትምህርት የሚሆን አስተማሪ ደብተር ነው። እሱ ለሁሉ አስተማሪ ደብተር ነው። እንዲህ አይነት ያሉ ነገሮች ሲፈጠሩ ባለሙያዎች ምን ይላሉ? እራሳችንስ እንዴት ነው የምንጠብቀው? በእንደዚህ ባላደግንበት ሀገር፣ ባህሉን ህጉን በማናውቅበት ሀገር እንዲህ ያለ ጉዳት እንዳይደርስብን እኛ ብቻ ሳንሆን ልጆቻችንንም እንዴት ነው ማስተማር የምንችለው የሚለውን የሚነግረን ትልቅ ባለሙያ ጋብዣላችኋለሁ። የዛሬ እንግዳችን ጠበቃ ደረጀ ደምሴ ይባላል። በሳፎክ ስኩል ኦፍ ሎ የተማረ ከ1997 ዓ ም ጀምሮ በቦስተን ውስጥ የወንጀል ክሶችን እንዲሁም ሲቪል ክሶችን ክሪሚናል ዲፌንስ አቶርኒ ሲሆን ለ11 ዓመታት ያክል ሱፐር ሎየርስ በመባል በተደጋጋሚ አዋርድን ያገኘ እንዲሁም ከሌሎች ጠበቆች በበለጠ ትልልቅ ኬዞችን በመያዝ ብቻ ሳይሆን በማሸነፍም የሚታወቅ ነው። እንዲሁም በሚኖርበት ከተማ የወንጀል ተከላካይ ማህበር ጠበቆች ፕሬዚደንት ሆኖ ያገለገለ ነው። በቅርቡ ሮይተርስ እንደዘገበው የቻይኒስ ኤጀንት ተብሎ ትልቅ ክስ የቀረበበትን ክላይንቱንም ዲፌንድ በማድረግ ነፃ ያወጣም ነው። ጠበቃ ደረጀ፣ በቅድሚያ ፍቃድህ ሆኖ ይሄንን ሙያዊ ገለጻህን እንዲሁም አዌርነስ ለኮሚኒቲያችን ለመፍጠር ወደዚህ ስለመጣ በእኔና በተመልካቾች ስም እጅግ በጣም አርጌ ላመሰግን እፈልጋለሁ። እኔም በጣም አመሰግናለሁ ለግብዣሽ። እንግዲህ አንድ ወጣት ሱራፌል ዘሪሁን የተባለ ከፖሊስ ጋር ባለው ትንሽ አለመግባባት ህይወቱን ሊያጣት ችሏል። በቅድሚያ ለቤተሰቦቹ መጽናናትን ለሱም ነፍሱን ይማር ለማለት ፈልጋለሁ። ነገር ግን ቪዲዮውን ስትመለከተው እንዴት አየኸው? ማህበረሰብ ውስጥ ምን ማወቅ አለበት ብለህ አሰብክ? ስትመለከተው በጣም የሚያሳዝን ነው። ቪዲዮውን ሳየው መጀመሪያ የታየኝ ምንድን ነው፣ በፖሊስ ኦፊሰሩ ጭንቅላት ውስጥ እና በሱራፌል ጭንቅላት ውስጥ የነበሩት በጣም የተለያዩ ነገሮች ናቸው። ፖሊስ ኦፊሰሮችን አመለካከት ማወቅ በጣም አስፈላጊ ነው። ፖሊስ ኦፊሰሮች ትሬኒንጋቸው ጀምሮ የሚካሄደውን ነገር ከንትሮል የማድረግ ትሬኒንግ ነው የሚወስዱት። ያላቸውን ኢንካውንተር በሙሉ ኢንቫይሮንመንቱን፣ ሁኔታውን ከንትሮል ማድረግ አለባቸው። ሰው መጀመሪያ የሚያሳየው ቪዲዮ የሆነ ግጭት ነበረ። ከኋላ ይሁን ከጎን እርግጠኛ አይደለሁም፣ ግን ቪዲዮ የሆነ ግጭት ያሳያል። መኪናው ደግሞ ከጎን ቆሞ ነው የሚያሳየው። ከኋላ እንደ ገጭ አይነት ሳይሆን ከጎን አይነት ግጭት እንዳለ ነው የሚያሳየው። ሜቢ ሁለቱም መኪኖች በአንድ አቅጣጫ እየሄዱም ሊሆን ይችላል ላይሆንም ይችላል። ከተነገረው በቂ መረጃ መውሰድ አልቻልኩ። ግን ግጭት ከተፈጠረ በኋላ ሱራፌል ከመኪናው ወርዶ ወደ ፖሊስ መኪናው ጋር ሲሄድ ያሳያል። ያ በእኔ አመለካከት አይመከርም። አንድ ነገር እንዲህ ዓይነት ነገር ሲፈጠር ባለበት ነው ሰውየው መቀመጥ ያለው። አንድ ሰው በሚዘዋወርበት ጊዜ ያ የፖሊስ ኦፊሰር ጭንቅላት ሁኔታውን ኮንትሮል የማድረግ ኢንተረስቱ ፍላጎቱ ከፍተኛ ይሆናል። ምክንያቱም ሁል ጊዜ ፖሊሶች አደጋ እንደሚደርስባቸውን ኤክስፔክት እንዲያደርጉ እንዲጠብቁ የሚነገራቸው አደጋ የሚመጣው ደግሞ ከእንቅስቃሴ ነው። ስለዚህ በተቻለ መጠን ከፖሊስ ጋር አንድ ሰው እንካውንተር በሚያደርግበት ጊዜ አለመንቀሳቀስ የመጀመሪያው ኃላፊነት ወይም ደግሞ የሚወሰደው መጀመሪያው እርምጃ አለመንቀሳቀስ መሆ ፖሊስ ሲያቆሙ አንድ ሰው ከመኪናው አለመውረድ። ሌላው እንቅስቃሴ የሚያዩት እጅ የእጅ እንቅስቃሴ ያሉ ምክንያት ከሰጠሻቸው የተኩሱብሻ። ምክንያቱም የተማሩት ትሬት ኢሊሚኔሽን ማለት ምንድን ነው? አደጋ ማስወገድ። ፖሊሶች ደግሞ አደጋ ሊደርስብን የሚችለው ከሰከንድ ባነሰ ጊዜ ውስጥ በሚወስዱ እርምጃዎች የሚል አመለካከት ስላላቸው ኢቨን ከተከሰሱም በኋላ ለምን ተኮሰ ለምን ገደለ በሚባልበት ጊዜ ጁሪ በሚያይበት ጊዜ ፖሊስ ኦፊሰሮች የሚታዩበት መንገድና ሬጊላር ሰው የሚታይበት መንገድ የተለያየ። ፖሊስ ኦፊሰር በሚተኩስበት ጊዜ የስፕሊት ሰከንድ ዲሲዥን በሱ ቦታ ሆነው እንዲያዩ ይጠየቃሉ ጁረሩ። ስለዚህ እሱ ምን ይላል? እጁን ወደኋላ ሲያደርግ የሆነ ብረት ነገር አየ፣ በቂ ነው ሰውየውን ተኩሶ ለመግደል። ስለዚህ በተቻለ መጠን ፖሊስ ሲያቆመው አንድ ሰው እጁን መሪ ላይ ማስቀመጥ የሚታይበት መሪው ላይ አድርጎ መስታወቱን ፖሊሱ ዝቅ አድርግ ሲለው ዝቅ ማለት፣ ከተቻለ ደግሞ መስታወቱን ዝቅ አድርጎ መጠበቅና እጅን መሪ ላይ ማጥ ፖሊሱ በሚቀርብበት ጊዜ እጅ መሪ ላይ ነው። ድራይቨርስ ላይሰንስ መንጃ ፍቃድና ሬጅስትሬሽን አምጣ ሲባል ኪሴ ውስጥ ነው ያለው ወይም ከኋላ ኪሴ ውስጥ ነው ያለው ወይም ግሎቭ ኮምፓርትመንት ውስጥ ነው ያለው አውጥቼ ልስጥ ወይ? አዎ፣ ያኔ አውጥቶ መስጠት። አሁን ሰውየው ሴፍ ይሆናል፣ ፖሊሱ ሴፍቲ ይሰማዋል። አንደኛ ሰውየው የሚያደርገውን ይገልጽለታል፣ ሁለተኛ ሰውየው ተረጋግቷል። ሁኔታውን ከንትሮል አድርጎታል። ድንጋጤ ወይም የጥርጣሬ ነገሮች፣ ድንገተኛ ሙቭመንቶች፣ እንቅስቃሴዎች የሉ። ስለዚህ ነገሩ በርዶ ማለፍ ይችላል። ነገር ግን አንዳንድ ጊዜ የሚደረገው ምንድን ነው? ለምን አቁም ከኝ ምናምን እንደዚህ በሚልበት ጊዜ ሰውየው ያ ያንን ሰውዬ ፋል ማድረግ ይፈልጋል፣ ከንትሮል ማድረግ ይፈልጋል። የቆመው ሰውዬ ተናዷል፣ ስድድብ ሊኖር ይችላል። ያኔ የተናደደው ፖሊስ ምክንያት ይፈልጋል። ይህን ሰውዬ ማሰር አለብኝ ወይ ውጣ አይለዋል። ለምን ውጣ ትለኛለህ? በዛ መሀል ተኮሳል ወይ ሰው ይሞታል። ሌላው ጥቁሮች ከነጭ የበለጠ ፖሊስ ያቆማቸዋል። ይሄ የታወቀ ነገር ነው፣ በስታቲስቲክስ የተረጋገጠ። ለምንድን ነው ፖሊስ የሚያቆማቸው? ጥቁርን በወንጀል የመጠርጠር ዕድል ከፍተኛ ነው ነጭን ከመጠርጠር ይልቅ። ስለዚህ በተቻለ መጠን የማቀዝቀዝ ሁኔታውን የማብረድ ኃላፊነቱን ሲቪሊያኑ መውሰድ ይኖርበታል፣ ለራሱ ደህንነት እና ለራሱ ሴፍቲ ሲል። ሁለተኛው ያየሁት ምንድን ነው፣ መኪና ውጣ ተኩስብህ ነው ምናምን ሲል ይሰማል ፖሊሱ ከዛም በኋላ ተኮሰበት፣ አቆሰለው። መሬት ላይ ነው፣ በዛው ቢቆይ ጥሩ ነው ግን፣ ተነስቶ ወክ ማድረግ ጀመር ወደ ፖሊሱ አቅጣጫ። ከዛ ደግሞ ወደ በራሱ ለብቻው እንደ ማፈግፈግ አይነት ወደ ኋላ መሄድ ጀመረ። አሁን በዛ ሁኔታ ላይ ቆሞ ወይም እጁን ወደ ላይ ምናምን አድርጎ ቢሆን ነገሮች ሊበርዱ ይችሉ ነበር። ለፖሊሱ እንዲተኩስ ምክንያት የሰጠው ምንድን ነው? ወደ አንድ መኪና ጋር ሄደ። አንድ መኪና ጋር ሲሄድ አሁን ሌላው ፖሊስ የሚተኩስበት ምክንያት ወይ ለራሱ ሴፍቲ ነው፣ ወይ ደግሞ ለሌላ ሰው ሴፍቲ ነው። አሁን ምክንያት አገኘ ማለት። ስለዚህ ርቀት ላይ ያለ ቢሆንም ልጁ ሌላ መኪና ውስጥ ሊገባና ሊገባ ሌላ ሰው ሊጎዳ ስለሚችል ብሎ የመተኮስ እድል አገኘ። ኦሬዲ እነዚህ የተናደዱ ሰዎች ናቸው። ትሬኒንጋቸው በጣም ራሳቸውን ፕሮቴክት የማድረግ ተኩሶ የማስረዳት አይነት ነው። ብዙ ጊዜ ነገሮችን የማብረድ ትሬኒንግ ብዙም አይወስዱም። ያ ነገር ስለሌለ እዚህ አገር በብዙ ቦታዎች ላይ ሁላችን መጠንቀቅ አለብን። ሁለተኛ፣ ምንም አይነት መሳሪያ በእጃችን ይዘን ከፖሊስ ጋር ኢንካውንተር ካደግን ተኩሶ የመቁሰል አደጋ ከፍተኛ ይሆናል። ነገር ግን ያየሁት አንድ ሌላ በጣም ዲስተርብ ያደገ ምንድን ነው፣ ካቆሰሉት በኋላ ወደ ሌላ መኪና ሲሄድ አንዴ አይደለም፣ የተኮሱበት በጣም ብዙ ጊዜ ነው ነ አሁን ጥያቄው ምንድን ነው? እርግጥ ሌላ ሰው ዴንጀር ላይ ነበር ወይ? ምን ያህል ርቀት ነበረው ከሌላ ሰው? ያ ሁሉ ጥይት አስፈላጊ ነበር ወይ? የመጨረሻው ጥይት ሊሆን ይችላል የገደለው፣ ሁለተኛው ሊሆን ይችላል ሶስተኛ። እነዚህ እንግዲህ በኋላ የሚጣሩ ነገሮች ናቸው። ነገር ግን ምንድን ነው ይሄ ጀስቲፋይ የሚያደርገው ያንን ያህል ጥይት የመተኮስ በዛ ርቀት ላይ ለነሱ ዴንጀር ባልሆነበት ሲዌሽን፣ ሌላ ሰው እርግጠኛ እርግጥ ዴንጀር ላይ ነበረው የሚለው ገና በሌላ ካሜራም ሊሆን ይችላል በሌላ ባዲ ካሜራ። ብዙ ፖሊሶች ነበሩ ሁሉም ፖሊሶች ሊኖራቸው ይችላል ባዲ ሰው እነዛን ሁሉ ማየት አስፈላጊ የተወደዳችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ተክለ ሃይማኖት ወዳጆች የቶሮንቶ ደብረገነት አቡነ ተክለ ሃይማኖት ኦርቶዶክስ ተዋዶ ቤተዳን የሰበካ መንፈሳዊ ጉባኤው አዲስ ህንፃ ቤተ ክርስቲያን ለመግዛት እንደ እግዚአብሔር ፍቃድ እየተንቀሳቀሰ ይገኛል። ለዚህም ከፍተኛ የገንዘብ መጠን የሚያስፈልግ በመሆኑ ይህን ለማከናወን የፈንድሬዚንግ ኮሚቴ አቋቁሞ አብሮ እየሰራ ይገኛል። ቅዳሜ ማርች 29 ከአምስት ሰዓት ጀምሮ ሁለት ሶስት ሰባት አክቪል ስትሪት ቶሮንቶ ተገኝታችሁ የበረከቱ ተካፋይ ሁኑ ሲል ጥሪውን ያቀርባል። ተጋባዥ አባቶች በተገኙበት የገቢ ማሰባሰቢያ የበገና ምሽት ከራት ጋር አዘጋጅቷል። የደብሩ አባላት የሆንን ሁላችንም ትኬቱን በመግዛት እና ሌሎች እንዲገዙ ትኬት በመሸጥ እንድንተባበር በእግዚአብሔር ስም እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ጾመን ለማበርከት ያብቃል። የደብረ ገነት አቡነ ተክለ ሃይማኖት የፈንድሬዚንግ ኮሚቴ። በጣም አመሰግናለሁ። እንደሚታወቀው አሜሪካን ከሌላው ዓለም ለየት ያለ ነው። ብዙ ሰዎች የራሳቸውን ሽጉጥ የመያዝ ነገር አለ። ነገር ግን ዲሲ ውስጥ ካለኝ መረጃ ሕጉ ትንሽ ለየት ያለ ነው። መሳሪያ ባለበት አካባቢና መሳሪያ በማይፈቀድበት ሁኔታ ላይ እንዲህ አይነት እርምጃዎችን መውሰድ ፖሊሶቹ ላይ የሚያመጣው ጫና የለም። መሳሪያ ተፈቀደም አልተፈቀደም ለውጥ አያመጣም ለፖሊስ ኦፊሰር። ምክንያቱም ፖሊስ ኦፊሰር ለራሱ ሴፍቲ ወይም ለሌላ ሰው ሴፍቲ ሰውየው በህጋዊ መንገድም ሊሆን ይችላል መሳሪያ ያዘው፣ በህገወጥም ሊሆን ይችላል መሳሪያ ያዘው። ያ ራሱን የቻለ የተለየ ወንጀል ነው፣ ሊከሰስም ላይከሰስም ይችላል። ነገር ግን በዛች ኢንካውንተር በዛ መሀል በሁለቱ መሀል ባለችው በሶስት አራት ደቂቃ ውስጥ ወይም ደግሞ ሰከንዶች ውስጥ ይሄ ሰውዬ መሳሪያውን እንዴት ነው አንድ ላይ ያደረገው? መሳሪያ ያዘ ሰው ፖሊስ በሚቀርብበት ጊዜ ላይሰንስ ካለው የመሳሪያ ፍቃድ ካለው መሳሪያ ይዣለሁ እዚህ ቦታ አለኝ መሳሪያ ብሎ ለፖሊሱ ቢነግር፣ ቅድም እንዳልኩት ፖሊሱ እንዲረጋጋ ያደርገዋል። ስለዚህ አንድ የምመክረው ነገር መሳሪያ ካለን፣ ሰውየው በህጋዊ መንገድ መሳሪያ ከያዘ ያንን ለፖሊሱ መንገድ፣ በህገ ወጥ ከያዘ ግን በህገ ወጥ ከያዘ ወደ መሳሪያው አለመሄድ፣ መሳሪያውን አለመንካት። መኪናውን ልፈትሽ ካለ ፖሊስ አትፈትሽም ማለት መብት አለው፣ በራሱ ሊፈትሽ ይችላል። ግን አንተ ከፈለግ ፈትሽ ነ ግን፣ ፍቃድ አልሰጥ አለዋረንት እንድትፈትሽ አልፈልግም። ተረጋግቶ ሰው ማንኛውም ሰው የግድ ለፖሊስ ብዙ ነገር መናገር አያስፈልገውም። ስምና ላይሰንስ ከሰጠ በኋላ የሚቀጥሉትን ጥያቄዎች አለመመለስ መርጣል። ማንኛውንም መኪና ውስጥ ምን አለ? አይ ምንም መመለስ አልፈልግም። ውረድ፣ ውረድ፣ ፈትሽ ነው እንድትፈትሽ አልፈልግም። በግል ከወሰንክ ፈትሽ። ከዛ ውጪ ምንም አይነት ስቴትመንት ንግግር አለማድረግ። ያንን ማድረግ ምንድን ነው ምናልባት ከመጀመሪያው ኤንካውንተሩ ሕገወጥ ከሆነ ፖሊሱ ማቆም ሳይገባው አቁሞት ከሆነ ከዛ በኋላ ያገኘው ማስረጃ እንደ ማስረጃነት አይቀርም። ሰውየው ግን እንዲፈትሽ ከፈቀደለት የተገኘው ማስረጃ እንደ ማስረጃነት ይቀር። እነዚህ ነገሮች ብዙ ለውጥ ያመጣሉ ፍርድ ቤት ላይ ብዙ ኬዞች ያሸነፍናቸዋሉ ሰዎች ፍቃድ ሳይሰጡ ስለተፈተሸ እና የተፈተሸው እንደ ማስረጃ እንዳይቀርብ ስለተደረገ ከፖሊስ ጋር ያለው ኤንካውንተር ስምና አድሬስ ከመስጠት ውጪ ሌላ ምንም መልስ አልመልስም ማለት መብቱ ነው። አንድ እሰው ቤት ያትገቡ ማለት መብቱ ነው። አንድ እሰው ዋረንት ካላቸው ዋረንቱን ካሳዩ የፍርድ ቤት ትእዛዝ ገብተው መፈተሽ ይችላሉ። መልካም። ብዙ ጊዜ አሜሪካን አንተም እንዳልከው ጥቁሮች ከሆኑ ወንጀለኛ ብዙ ነገሮች ሲዘዋወሩ እናያለን እንደሚጋነነው ነው ወይ? ምን ያህል እውነት አለው መሬት ላይ ያለው? እንደገና ደግሞ መብትና ግዴታችንስ እንደው በዚህ አጋጣሚ ስላነሳ ነው። አንድ ጥቁር ጎረምሳ ልጅ ያለው ምን ማወቅ አለበት? ቤተሰቦች ምንድን ነው መንገር ያለባቸው ለልጆቻቸው? ምን አይነት ነገር ቢያሳውቋቸው መልካም ነው ብዬ አስባለሁ። ቅድም ያልኳቸው ነገሮች በጣም ኢምፖርታንት ናቸው። ከፖሊስ ጋር ኢንካውንተር ሲደረግ መብቱ ምንድን ነው፣ አንድ ሰው ግዴታው ምንድን ነው። እርግጥ ፖሊሶች መሃል ሬሲዝም አለ ጥቁርን እንደ ወንጀለኛ የማየት የመጠርጠር፣ አንድ አካባቢ የሆነ ነገር ከተፈጠረ ጥቁር እዛ አካባቢ ያለውን ሰው ከነጮች ለይቶ በበለጠ ሁኔታ ቼክ ማድረግ፣ አቁሞ መመርመር፣ እንዲህ አይነት ነገሮች አሉ። ይሄ ደግሞ ፖሊሱ ጥቁርም ሆነ ነጭ ለውጥ አያመጣም። ከትሬኒንጋቸው ጋር ይሄ የሚሄዱ ኢቭን ጥቁር ሰው ሌላውን ጥቁር ሞር የመጠርጠር ይቀነዋል ነጭ ከመጠርጠር ይልቅ። ነጮች ባነሰ ሁኔታ ወንጀል ስለሚፈጽሙ አደለም። ግን የጥቁሮች ወንጀል ሁሌ እየተጋነነ ጥቁሮችን በአንድ በኩል የማየት ሁኔታ ስላለ ብዙ ስቴቶች አሁን ያንን ለመቋቋም ወይም ለማስቀረት ብዙ ጥረት እያደረጉ ነው። ብዙ ትምህርት እየተሰጠ ነው። ሆኖም ግን እነዚህ ነገሮች እንዳሉ ናቸው። ስለዚህ በተለይ ወጣት ጥቁር ወጣት ልጆች ያላቸው ኢትዮጵያውያኑ ሌሎችም ልጆቻቸውን ከፖሊስ ጋር ምን አይነት ኢንተራክሽን እንደሚኖራቸው በምን አይነት መልክ እንደሚነጋገሩ መነጋገር አለባቸው። ከልጆቻቸው በተለይ ከወንዶች ጋር አንደኛ፣ ከፖሊስ ሮጦ ለማምለጥ አለሙ። ምንም አይነት ነገር ቢኖር በኋላ በፍርድ ቤት ተከራክሮ ለማሸነፍ መሞከር ይሻላል። ሮጦ ለማምለጥ አለሙ፣ በዛ መሀል የሚፈጠሩ ብዙ ነገሮች አሉ። ሁልጊዜ ሁለተኛ፣ ፖሊስ ጋር አለመጨቃጨቅ። ምክንያቱም ከፖሊስ ጋር መንገድ ላይ ያለ ኤንካውንተር በጭቅጭቅና በኃይል በማሳየት የሚያሸንፍ ሰው የለም። መጨረሻው ሁል ጊዜ መጥፎ ነው። አንደኛ ተጠራርተው ይሰባሰባሉ። ሁለተኛ መንገድ ፈጥረው ፖሊስ ለመምታት ሞከረ፣ እስር ሬዚስት አደረገ ምናምን ብለው የተለያዩ ቻርጆች ያመጡበት አሁን ላይ የሚያጋጥመኝ እኔ በሰላም ሊያልቁ የሚችሉ ንግግር ሊፈቱ የሚችሉ የሆነ ነገር ከተገኘበትም አንድ ሰው ኮምፕላይ አድርጎ ተከሶ ያንን አንድል ማድረግ ይቻላል። ግን ከፖሊስ ጋር ታግሎ ወይም ተሳዳድቦ አዲሽናል ሌሎች ቻርጆች ይዞ ነው የሚመጣው፣ ብዙ ስለዚህ አንደኛ ቅድም እንዳልኩት ካልም መሆኑ አለመጨቃጨቅ፣ ሪስፔክትፉሊ መመለስ፣ ፖሊሱ ሴፍቲ እንዲሰማው ማድረግ ዛ ወደ ቤት መሄድ። መልካም እንደው ይህን አያይዞ ፕሬዚደንት ዶናልድ ትራምፕ የተናገሩት ነበረ። ፖሊስ ኦፊሰርን ሕይወት ያጠፋ የሞት ቅጣት እንዲፈረድበት ቢልፈርም ያለው ሲሉ ተናግሯል። እርግጥ ነው ምናልባት በራሳቸው መፈረም ይችላሉ አይችሉም እንዲህ አይነት ህጎችን የሚለውን ጨምረት ነግረናለና፣ ይህም ይሄም ራሱ የራሱ ተጽዕኖ ያመጣል ብለህ እንደ ህግ አዋቂ ስጋት አያድርብህም? የፌዴራል ህግ በጣም ሊሚትድ ነው፣ ባይዘወይ እንደሚጋንነው አደለም። ብዙ ጊዜ ሰዎች እዚያ አገር የሚኖሩ ሰዎች በወንጀል የሚከሰሱት በስቴት ነው፣ በፌዴራል አደለም። ብዙ የፌዴራል ህጎች ከአንድ ስቴት ወደ ሌላ ስቴት የሚዘዋወሩ ኢንተርስቴት ኮመርስ ይባላል። ከዛ ጋር የተገናኙ ወንጀሎችን ትላልቅ ድራግ ትራፊኪንግ፣ ጋን ትራፊኪንግ በብዛት ከአንድ ቦታ ስቴት ወደ ሌላ ስቴት በሚዘዋወርበት አይነት መልኩ ቴሮሪዝም፣ እንደዚህ የመሳሰሉ ኬዞች ላይ ነው ወደ ፌዴራል ኮርት የሚሄደው እና የፌዴራል ዴት ፔናልቲ ለምሳሌ አሁን ሁለት ሰው ብቻ ነው ያለው ዴት ፔናልቲ ላይ የቀሩት ሰዎች በሙሉ ኮሚት ተደርጎላቸዋል። በባይደን ከመውጣቱ በፊት ብዙሃኑ ይህን ያህል ለውጥ የሚያመጣ ነገር አይደለም። ኢቨን የፖሊስ ኦፊሰር ግድያ ፌደራል ኮርት አይሄድም፣ ኖርማሊ ከቴሮሪዝም ከሌላ ፌደራል ወንጀል ጋር የተገናኘ ካልሆነ በስተቀር። እና እንደዚህ አይነት ነገሮች ሲምቦሊክ ናቸው። ትራምፕ እንደዚህ ዴት ፔናልቲ ማንዳቶሪ ምናምን የሚለው ሲምቦሊክ ማለት እንዲሁ ለፖለቲካ ለማስፈራራት ምናምን ነው እንጂ ያ ብዙ ኢትዮጵያኖችን አፌክት የሚያደርጋለን። መልካም እንግዲህ፣ ዛሬ ከተገናኘን አንፃር ሌላም እንዲሁ ቫይራል የወጣ እየተዘዋወረ በሶሻል ሚዲያ እየተመለከት ነው። አንድ አባት ልጁን ቡሊንግ ስታደርግበት የነበረችን ማይነር ትመስላለች፣ እዛ ላይ ስትታይ አንደሬጅ የሆነች ለማናገር ይሞክርና በኋላ ማስረዳት ሲያቅተው እጁን ያሳርፍባታል። እና ያንን ኬዝ ያዩ የእኛ ማህበረሰብ ከህጉ አንጻር ብዙ አይመከርም ሲሉም ተናገሩ አሉ። አንተ እንዴት ትመለከተዋለ? ይሄንን እንደ አባት፣ እንደ አንድ ሰው እንዲህ አይነት ነገር በሚደረግበት ጊዜ ልጆች ላይ ሪያክት ልታደርጊ ትችላለች። በዛ ሞመንት፣ ግን ትልቅ ሰው ህፃን ልጅን መምታት የለበትም ጀነራል ሩል ህገወጥም ሆነ አልሆነ በዛ ስቴት ውስጥ በዚህ ሀገር ደግሞ ህፃን ልጅ መብታት በምንም አይነት መልኩ አይፈቀድም። ወንጀልም ምን ብላው ሊሆን ይችላል አይ ዶንት ኖ ኦፌንሲቭ ነገሮች ተናግራም ሊሆን ይችላል። ለምሳሌ ኤን ወርድ ተናግራ ሊሆን ይችላል አላቅም። እንደዚህ አይነት ነገሮች ሰውየው ከተፈረደበት በኋላ ምን አይነት ቅጣት ቀጣ የሚለው ላይ መቀነሻ ማቀለያ ሊሆን ይችላል። ግን ወንጀል ነው፣ ያስከስሳል፣ ያስቀጣል እንደ ሁኔታው ማለት ነው። ሶ እንደ ጠበቃ እንዲህ አይነት ነገር እንዲሆን አትመክሪም፣ ወንጀል አንደርስታንድ። ግን እንደ አባት እንዲህ አይነት ሲችዌሽን ላይ ሪያክት አድርጓል፣ ራሱን መቆጣጠር አልቻለም። ደም ፍላት ነገር ይዞት መሰለኝ እንደዛ ያደረገው እንዲህ አይነት ወንጀሎች እስከ እንደየስቴቱ አንዳንድ ስቴቶች አምስት ዓመት አንዳንድ ስቴቶች ስድስት ዓመት ድረስ ሊከሰስ ይችላል። በጣም መልካም። ለማህበረሰባችን ጥሩ ግንዛቤ የሚሆን መልስ ሰተናል ዛሬ መጀመሪያችን ነው። ነገር ግን በህግ ዙሪያ ብዙ ማወቅ ያለብን ነገሮች አሉ ብዬ አምናለሁ። ተመልካቾችም እንደዛው ብዙ የማታውቁት ነገርም ካለ እንግዳችንን ድጋሚ እናስቸግራለን። ጠያቂያችሁን አስቀምጡልን። እጅግ በጣም አድርጌ ላመሰግን እፈልጋለሁ። ግን ተጨማሪ ነገር ምናልባት የረሳነው ነገር ብለህ የምታስበው ብትጨምርልንም ደስ ይለኛል። እዚህ ሀገር ህጉ በጣም የተወሳሰበ ነው። በተለይ በፋምሊ ውስጥ በባልና ሚስት መካከል ያሉ ጥሎች ከሚገባው በላይ ይሄዱና ወደ ፍርድ ቤት ወደ ክስ ያመራሉ። በተቻለ መጠን ባህላችን ከኢትዮጵያ ይዘን የመጣ ነው፣ ባህል አለ። ባህላችን እዚህ ሀገር አፕላይ ላይ አደርግ ይችላል። በተለያዩ ሲቹዌሽን ውስጥ ማለት የግድ እዛ የተማረውን አንድ ሰው እዚህ የግድ በዛ ሁኔታ መኖር የለበትም ህጉ ስለማይፈቅድ ቻሌንጅን የሆኑ ነገሮች በሚፈጠሩበት ጊዜ አንድ ሰው ራሱን መቆጣጠር በማይችልበት ጊዜ ትንሽ ረጋ ብሎ ያለበትን ሀገር ያለበትን አገር ህግ አይቶ ራሱን መግዛት ከዛ በኋላ ማድረግ የሚፈልገውን ደግሞ በህጋዊ መንገድ የማድረግ ጥረት ቢያደርግ የተሻለ ነው እና ብዙ ጊዜ የማየው በባልና ሚስት መካከል ፖሊስ ይጠራል። አንዱ ከቤት እንዲወጣ ይደረጋል። ልጆች ሳፈር ያደርጋሉ። ከዛ በኋላ ደግሞ ሪግሬት አድርገው እንደገና ለመመለስ ይሞክራሉ። አንዴ እንዲህ አይነት ነገር ከተደረገ በኋላ ደግሞ ከፍተኛ ቅራኔ ይመጣል በመሃላቸው እና የበፊት የነበራቸው ፍቅር ወይም ግንኙነት ሊቀጥል አይችልም፣ እምነት አይኖርም። ከዛ አንደኛው በተለያየ ጊዜ የሆነ ምክንያት ፈጥሮ ሌላኛውን ያስወጠዋል። እዚህ ውስጥ ሁሉ የሚገባው ባህልና ህግን ለማጣጣም አለመሞከር ነው፣ ራስና አለመግዛት አለመቆጣጠር እንዲህ አይነት ነገሮች ብዙ ፕሮብሌም ሲያመጡ ስላየሁኝ፣ ልጅንም በተለይ ልጅን ዲስፕሊን የማድረግ መንገዶች እዚህ ሀገር የሚፈቀዱ እና የባህላችን የተለያዩ ናቸው። ስለዚህ የግድ አንድ ሰው በሚኖርበት ሀገር ህግ ነው መተዳደር ያለበት። ያንን ሬኮግናይዝ ማድረግ አስፈላጊ ነው። ብዙ መንገዶች አሉ። የግድ ቫዮለንስ ወይም ደግሞ ሀይል እንደ ምርጫ መውሰድ ስተት ነው። እዚህ ሀገር ሌሎች መንገዶች አሉ ከዛ ውጭ እነዛን መጠቀም አስፈላጊ ነው። በጣም አመሰግናለሁ። እንደው ተጨማሪ ይሄ ያነሳኸው ነገር እውነትም የብዙዎችን ሕይወት ሲያበላሽ የተመለከትነው ነገር ነው እና ጥንቃቄ ያድርጉ። ከማድረጋቸው በፊት አንለስ ለሕይወታቸው የሚያሰጋ አይነት ሴቷ ሕይወቷ ስጋት ላይ ያለ ነገር ካልሆነ በስተቀር አንዳንዴ ለብሽሽቅ ወይም ለተራ ነገር ተብሎ ፖሊስ ከገባ በኋላ ብዙ ትዳሮች የተበላሹንም ተመልክተናል። እና በጣም ትልቅ ኮንሰርን ነው። በዚህ ዙሪያ ምናልባት ወደፊት እንደውም ሰፋ ያለ ነገር ይዘን ብንመጣ ደስ ይለኛል። ለማለት የፈለጉት አንድ ሰው አንድን ሰው ከመታ ፖሊስ መጥራት ነው፣ ችግር የለውም እሱ መማታት ደረጃ መድረስ የለበትም ማንም ሰው፣ እዛ አለመድረስ ነው ዋናው። ለምን ሴቶች ወይም ወንዶች ፖሊስ ይጠራሉ ብዬ አይደለም እዛ ላለመድረስ ሁሉም ሰው ኃላፊነት አለበት። ከኃይል ውጪ አንድ ሰው ስሜቱን መግለጽ ያለውን ፖዚሽን ማስረዳት የሚያስፈልገውን አክሽን መውሰድ ይችላል። ኃይል ኖርማሊ አስፈላጊ አይደል። ስለዚህ ያንን ሬኮግናይዝ አድርጎ በሚኖርበት ሀገር ህግ መተዳደር መቻላል። አመሰግናለሁ። እንግዲህ ተመልካቾቻችን ዛሬ ይዘንላችሁ የመጣ ነው ፕሮግራም ነበረ። እናንተም እንዳልኩት ጥያቄያችሁን፣ አስተያየታችሁን ከታች አስቀምጡልን ጠበቃ ደረጀ ጊዜህን ሰጠህ ውድ ጊዜህን ለኮሚኒቲያችን፣ ይሄ ነገር ይጠቅማል ብዬ ስጠይቅ ፈቃደኛ ሆነ ስለመጣ በድጋሚ በእኔና በተመልካቾች ስም ላመሰግን እፈልጋለሁ። ይሄ መጀመሪያችን ነው እንጂ የመጨረሻችን እንደማይሆንም ተስፋ አድርጋለሁኝ። ተመልካቾቻችን እንግዲህ ዛሬ ይዘንላቸው የመጣ ነው ፕሮግራም ይመስል ነበር። በሌላ ዝግጅት እስከምንገናኝ ድረስ ቸርቆዩል። የተወደዳችሁ የክርስቶስ ቤተሰቦች፣ የጻድቁ አባታችን የአቡነ ተክል ሃይማኖት ወዳጆች የቶሮንቶ ደብረገነት አቡነ ተክል ሃይማኖት ኦርቶዶክስ ተዋዶ ቤተዳን የሰበካ መንፈሳዊ ጉባኤው አዲስ ህንፃ ቤተክርስቲያን ለመግዛት እንደ እግዚአብሔር ፍቃድ እየተንቀሳቀሰ ይገኛል። ለዚህም ከፍተኛ የገንዘብ መጠን የሚያስፈልግ በመሆኑ ይህን ለማከል ያከናወን የፈንድሬዚንግ ኮሚቴ አቋቁሞ አብሮ እየሰራ ይገኛል። ቅዳሜ ማርች 29 ከአምስት ሰዓት ጀምሮ ሁለት ሶስት ሰባት ታክቪል ስትሪት ቶሮንቶ ተገኝታችሁ የበረከቱ ተካፋይ ሁኑ ሲል ጥሪውን ያቀርባል። ተጋባዥ አባቶች በተገኙበት የገቢ ማሰባሰቢያ የበገና ምሽት ከራት ጋር አዘጋጅቷል። የደብሩ አባላት የሆንን ሁላችንም ትኬቱን በመግዛት እና ሌሎች እንዲገዙ ትኬት በመሸጥ እንድንተባበር በእግዚአብሔር ስም እንጠይቃለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ጾመን ለማበርከት ያብቃል። የደብረ ገነት አቡነ ተክለ ሃይማኖት የፈንድሬዚንግ ኮሚቴ